ይህ የአባምዴ ልጅ የዩቲብ ቻናል ነው። ይህ የአባምዴ ልጅ ዩቲብ ቻናል ነው። እንኳን ደህና መጣችሁ። በቀደም ዕለት ባለፈው ጊዜያቶች እየተማርን ያለነው ስለ ስሞች ነው። ስለ ስሞች የተወሰኑ ነገሮችን ተነጋግረናል። የወንድ የሴት የሚለው ዛሃር በዘንኬባ እያል የሂድ በረቢም እያል ተነጋግረናል። አሁን የሂድ በረፊም ብለን ሁሉንም ተነጋግረን በክፍል አራት በክፍል አምስት ደሞ አሁን ምንድነው ፊሜል የሴት ስሞች ሆነው በሃ የሚጨርሱትን ከዛ ደግሞ በት የሚጨርሱትን እንመጣባቸዋለን። ኤክሰፕሽናል አሉ የተለዩ አሉ። ሁሉንም እንጨርሳለን ማለት አንድ በሴት አንድ ሁለት ጊዜ በሴቶች በሴት በእንስት ጾታ ያሉ ስሞች በዕብራይስጥ ውስጥ ምን እንደሚመስሉ እንማራለን ማለት ሶስት ክፍል ሶስት ክፍል ያስጌደና ሶስት ክፍል ወይ አራት ክፍል ከዛ በኋላ ደግሞ ወንዶችን እናያለን። ከዛ ስም እንጨርስና ደግሞ ወደ ሌላ እንሄዳለን ማለት ነው። ስም ከስም ነው የምንጀምረው። ስሞች ደግሞ ብዙ ነገሮች ስላለው ረጅም ስለሆነ ማለት ነው። እና ስሞች ተቀጣያ በቀደም ስንነጋገር በሴት መሆን ለማመልከት የመጨረሻው ምንድን መሆን አለበት? ሀ ያለበት በሴት ጾታ ነው የሚጠራው ማለት ነው። ሀ ካለበት ት ካለበትም ታፍ ከሆነችም ታፍ ከሆነችም የመጨረሻዋ ስፔሊንግ የቃሉ በሴት ነው የሚጠራው ማለት ነው። ከዛ ይህንኑ ይዘን ከላይ እስከታቸውን እንደምትመለከቱት በዚህም የተጻፉት የሴት ስሞች ናቸው፣ በሴት የሚጠሩ ስሞች ናቸው እና እነኝህን እንማራለን ማለት ነው። እንዳልኳቸው ስሞች ሶስት አይነት ስሞች ናቸው ያሉት፣ ብያቸዋለው። የሚታይ ለሚጨበጥ ነገር የሚሰጥ ስም አለ፣ ለአብስትራክት ነገር ሲሰጥ የሚሰጥ ስም አለ፣ በሴት ስም ደግሞ ለሐሳብ የሚሰጥ አለ ማለት ነው። እንግዲህ እዚህ ላይ ሁሉንም እንመለከታለን ማለት ነው። በሴት በወንዶችም እንደዛ እናያቸዋለን። በሴት መስሎ ወንድም የሚሆኑ አሉ፣ ኤክሰፕሽናል ኬዞች ስላሉ የተለዩ አሉ፣ የተለዩ ወጣ ያሉ ከዚህ የተለየ ኤክሰፕሽናል ይባላል በአማርኛው በብራይስ ዮሴዶፊን ነው የሚባለው፣ ዮሴዶፊን ይባላል እነኛ እንመለከታለን ማለት ነው። ይሄ አሁን የምንማረው ዱክዱክ ይባላል በብራይስ በብራይስ ዱክዱክ ግራመር ማለት ነው። በእንግሊዝኛ ግራመር፣ በአማርኛ ደግሞ ሰዋሰው ነው። ህጎችን ነው የምናጠነው ማለት ቋንቋ ሰዋሰው ህጎችን ሰዋሰው። ስለዚህ ሰዋሰው ነው እያጠናን ያለ ነው። ስም ነው፣ ከስም የተነሳ ነው። ከዛ እያል እያል ቨርብ አለ ከዛ አድጀክቲቭ አድቨርብ ሁሉንም ወንድ እያለ እንሄዳለን። ማለት የስም ገላጮችን እንሄዳለን። የስም ገላጮች ከስም የስም ገላጭ እንሄዳለን። የስም ገላጭ ማለት አድጀክቲቭ ናቸው። ከዛ ደግሞ አድቨርብ ቨርብ እንሄዳለን። ብዙ ነው እየሰራ ነው የምንሄደው ማለት ነው። ኮንጃክሽን አለ ማለት ነገር አለና፣ ሁሉንም እያለ እያለ በሂደት ቋንቋ ሙሉ በሙሉ እንድታውቁት ነው። እብራይስጥን ቋንቋ በደንብ እንድታውቁት ለማድረግ ነው የምንጥረው፣ እንደ እግዚአብሔር ፍቃድ። አሁን እዚህ ጋር የምንመለከተው ምንድነው? ጊና ጊና ጊና ጊና የሴት ስም ነው ማለት ነው። በሴት ነው የሚጠራው፣ ግን ጋርደን ነው ጊና ጋርደን ነው በእንግሊዝኛ በአማርኛ አትክልት ቦታ የአትክልት ቦታ ምን ይባላል? ጊና ጓሮብ ውስጥ አትክልት ቦታ አለ የሽለሃ ጊና ይላሉ ማለት ነው። ኤንሊ ጊና ትላላችሁ ማለት ነው። የሽሊ ጊና በባይት ከኔት ባይት ሚኦዲያ ፌክ የሽለሃ ጊና የሽ ሊ ጊና ኤሊ ጊና ይባላል። ጊና ጊና ማለት ጋርደን አትክልት ቦታ ማለት ነው። አትክልት ቦታ በእንግሊዝኛ ጋርደን ይባላል። ዲራ ዲራ ማለት አፓርትመንት ማለት ነው በእንግሊዝኛው፣ የጋራ መኖሪያ ቤት እንደ ኮንደሚኒየም ያለ እንዴት ነው ዲራ ይባላል። ዲራ ዲራ ባይት ማለት ሙሉ ቤት ነው። ዲራ ደግሞ አፓርትመንት ማለት ነው። ባይት ቤት ማለት ነው። ሙሉ ቤት እራሱን ይቻል። ዲራ ማለት ደግሞ አፓርትመንት፣ አፓርትመንት ወይም የጋራ መኖሪያ ቤት ልክ እንደ ኮንደሚኒየም ያለ የጋራ የሚኖርበት በጋራ የጋራ መኖሪያ ቤት ማለት ነው። የጋራ መኖሪያ ቤቶች ዲራ ይባላሉ ማለት ነው። ዲራ በሴት ስም ነው። ዲራ ዲራ በሴት ስም ነው። ያው አፓርትመንት መኖሪያ ቤት ነው። ያትክልት ቦታም የሚታዩ የሚያዙ ቦታዎች ናቸው። ሳፋ አሁን ቋንቋ ሳፋ ማለት ቋንቋ ማለት ነው። ላንጉጅ ማለት ነው በእንግሊዝኛ። ላንጉጅ አይጨበጥም፣ አይያዝም። የሚያዝና የሚጨበጥ ነገር አይደለም ሳፋ ማለት። ስለዚህ ሳፋ ላንጉጅ ማለት ነው፣ ቋንቋ ማለት ነው። ዘ ሳፋ አተሚደበር ይለዋል ሲጠይቁ ማለት ነው። ዘ ሳፋ አተሚደበር እኛ አማርኛ ስንነጋገር ከሆነ አማሪት ነው የምንላቸው ማለት ነው እንግሊዘኛም ከሆነ እንግሊዘኛ እንለን እንናገራለን ማለት ነው። ሆስን እንናገራለን ማለት ነው። በሴት ነው፣ ሳፋ በሴት ነው የምትጠራው። ሳፎት በረቢም ሲሆን ይሄ ሃይ ጠፋና ኦት ይታካል ማለት ነው። ችም ሀት ይጠቃና ጊኖት ይሆናል። ኦት ነው የሚጨመረው፣ ሀት ጠፋና ኦት። ይሄም ዲሮት እና ባብና ቲ ይጨመረው ኦት ይሆናል ማለት ነው። በባለፈው ገጽ ላይ እንዳያት ሽት ማለት ነው። በአራተኛው ክፍል ላይ እንዳያት ይህም ክፍል አምስት ነው። ሳፋ ይልና ሳፋ ቋንቋ፣ ሳፎት ኦት ነው የሚጨምረው ማለት ነው። ሳፎት ሞሬ ሞሬ ሞሬ ሞሬ ማለት ሞራ ነው እ ሞራ ነው የሚለው ይቅርታ። ሞራ ሴት መምህር ማለት ነው። ቲቸር ፊሜል ቲቸር ሞሬ። እዚሁ ላይ ነው ነግራቸው። እቺ ሞራ ነች። ሞራ ነች ይህ ስትሆን እቺ በኋላ ስትቀየር ወንድ ይሆናል። ወንድ መምህር እቺ በኋላ ሶስት ነጥብ ስትሆን እቺ በኋላ እዚህ ጋር ያለችው አረንጓዴ ፐርፐንዲኩላር ቲም የምትመስለዋ ሶስት ነጥቦች ስትሆን ወንድ መምህር ይሆናል። እንደዚህ ስትሆን ግን ይሄው ፊደል ሆኖ ሴት ይሆናል ማለት ነው። ይሄ ሞራ ሴት መምህር ማለት ነው። ሞራ ሴት መምህር፣ ሞራ ሴት መምህር፣ ሞሮት ነው። ሞሮት፣ ሞራ፣ ሞሮት። አሁን ፊደሎቹ ምንም ልዩነት የላቸው ይሄው ሆኖ እቺ ብቻ ሞሬ ሲሆን ወንድ መምህሮች። አሁን ሞራ ነው ሞራ አ ሳውንድ ነው። የልዳ የልዳ የልዳ የልዳ የልዳ ገርል ማለት ነው ወይም ልጃገረድ ማለት ነው። የልዳ የልጅ ከሆነ ደግሞ አያክል ልጅ ወንድ ልጅ ማለት ነው። ራሱ የልዶት ነው የሚሆነው። ሞራ ሞራ ከሆነ ሞራዎት ሞሮት ነው የሚሆኑት። ሞራት ነው የሚሆነው ማለት ነው። ሞራት እዚ ጋ የልዳ የልዶት ነው የሚሆነው ማለት ነው። ቤተ መጽሐፍት ደግሞ ሰፍሪያ ነው የሚባለው። ላይብረሪ ሰፍሪያ፣ ላይብራሪ ሰፍሪያ፣ ላይብራሪ ሴፈር፣ ቡክ ማለት ነው። ሰፍሪያ ይባላል። ሴፈር ቡክ ነው። ሰፍሪያ አሁን እዚ ጋ ደግሞ ምንድነው? የተለየ ሁለት ዩድ አለው ማለት ነው። ዩድ ዩድ ዩድ ሐ አሁን ይሄ ሁሉ ሰፍሮት ሆነ ሴፍሮት ሆነ ሰፍሮት ሆነ ይሄ ይጠፋና ኦት ይተካል ማለት ነው። በቀይ ያሉት ይጠፉና ኦት ይተካል ማለት ነው። እዚህ ጋር እንደዚሁ ተመሳሳይ ግቪኒያ ግቪኒያ አግቫኒያ አግቫኒያ አግቫኒያ አግቫኒያ አግቫኒያ ይላል አግቫኒያ ማለት ቶማቶ ወይም ቲማቲም ማለት ነው። አግቫኒያ ቶማቶ ወይም ቲማቲም ማለት ነው። አግቫኒያ ግቪኒያም እንትን ቺዝ ማለት ነው። አይብ ማለት ነው። ግቪኒያ ማለት ነው። አግቫኒያ ደግሞ ቲማቲም ማለት ነው። ሁለቱም አንድ ናቸው። በሴት ነው የሚጠሩት። ዩድ ዩድ አለው ማለት ነው። አግቫኒያ ሁለት ዩድ አለው ይሄ ሲቀየር አግቫኒዮት ነው የሚለው። እዚህ በዚህ በሁለቱ ቀዮቹ ይወገዱና ኦት ይተካል ማለት ነው። ቶማቶ ማለት ነው ቲማቲም ማለት ነው። ላህማኒያ ላህማኒያ ላህማኒያ ሮል ነው ሮል ብሮድ ነው የተደበለለ ዳቦ የሸባት ዳቦ ነው። ክብ ዳቦ ክብ ዳቦ ተደብልሎ ክብ ክብ ተደርጎ ተጎትቶ ሮል ተደርጎ ክብ ክብ ተደርጎ ዱላ ተደርጎ ተገምዶ የሚጋገር ነው። ምን ይባላል? ሩል ነው የሚሉት በእንግሊዝኛ። ላህማኛ ይባላል። የሸባት ዳቦ ማለት ነው። የሸባት ዳቦ ነው። ሌሄም ነው ዳቦ፣ ትክክለኛው ይሄ። ላህማኛ የሚባለው ግን ለሸባት ብቻ ለሰንበት፣ በሰንበት ቅዳሜ ቅዳሜ የሚቆርስ ለሰንበት የሚጋገር ዳቦ ነው በእስራኤል በእስራኤሎች ኡጎት ኡጎት ኡጋ ማለት ኡጋ ኡጎት ማለት ኩክ ብስኩት ብስኩትም ይሆናል ኬክም ይሆናል። ኡጋ ማለት ብስኩት ወይም ኬክ ምን ይባላሉ? ኡጎት ይባላሉ ብስኩቶች ኬኮችም ኡጎት ነው የሚባሉት እና ኡጋ ኡጊዮት ኡጊዮት ኡጊዮት ላህማኒዮት አግባኒዮት ኡጎት ኡጊዮት ኡጊዮት ኡጋዮት ኡጋዮት ጋት ነው የሚሆነው ማለት ነው። አሁን ይሄ ኡጊያ ነው። ኡጊያ ኡጊያ ኡጊያ ይሆናል ማለት ነው። ብስኩቶች ማለት ነው። ካፌቴሪያ በሴት ናቸው። ኡጋም በሴት ነው የምትጠራው። ሻይ ቤት ማለት ነው። ካፌ ማለት ነው። ካፌቴሪያ በእንግሊዝኛ ካፌቴሪያ ነው። በካፌቴሪያ ነው ታሪክ አሁን አይዲያ ነው ታሪክ አይዲያ ነው፣ ሀሳብ ነው። ታሪክ ማለት አይዲያ ነው አደል? ሂስቶሪያ፣ ሂስቶሪያ፣ ሂስቶሪያ ስም ነው በሴት ነው የሚጠራው ማለት ነው። ሂስቶሪያ፣ ሂስቶሪያ፣ ሂስትሪ፣ ሂስቶሪያ፣ ሂስቶሪያ ሂስትሪ ማለት ነው። ሂስቶሪያ አሁን እዚጋ የሳይንስ ስሞች ባዮሎጂ ሲሆን ባዮሎጊያ ነው። ባዮሎጊያ በሴት ነው የሚጠራው። አሁን ይሄ ሶሽሎጊያ፣ ሲሽሎጊያ፣ ሲሶሎጊያ፣ ባዮሎጊያ፣ ፊዚዮሎጂያ፣ ኢኮሎጊያ፣ ዚዮሎጊያ አ እያለ ምን ይሆናል? እንደዚህ በሴት ይጠራ። ሳይኮሎጂን ሲጠሩ ግን ሳይኮሎጂን ሲጠሩ ፒሳይኮሎጊያ ነው የሚባለው። ፒሳይኮሎጊያ በሴት ሆኖ ሳይኮሎጂ ፒ አለች አትነበበ ነበር በእንግሊዘኛው ሲነበብ። በእብራይስጥ ግን ፒ ሳይኮሎጊያ ነው የሚባለው። ፒሲክሎጊያ ፒ ተብሎ ነው የምትነበበው። ፒንም እንደ ፊደል አድርገው ነው የሚጠራት፣ በእንግሊዘኛው አይጠራም። ግን ትንሽ ከእንግሊዘኛው ለየት ይላል ሲጠራ ማለት ነው። እሱ ብቻ ነው እንጂ ሌላው ይሄው ፊሎሶፊ ፊሎሶፊያ፣ ባዮሎጂ ባዮሎጊያ፣ እንደዚህ ያለ በሴት ነው የሚጠሩት ማለት ነው። እነ በጠቅላላ ይህ በሴት ፆታ የሚጠሩ አይዲያዎች ናቸው። እነ ፊሎሶፊ አይዲያ ነው፣ ሀሳብ ነው። ሶሽሎጂ ሀሳብ ነው። ታሪክ ሀሳብ ነው። ካፍቴሪያ የሚታየ ነው፣ የሚጨበጥ ነው። ኡጊያ የሚጨበጥ ነገር ነው። ላክማኛ የሚጨበጥ ነገር ነው። ቶማቶ የሚጨበጥ ነገር ነው። ላይብራሪ ሰፍሪያ የሚጨበጥ ነገር ነው። ሰፍሪያ የሚጨበጥ ነገር ነው። የልዳ ልጃገረድ፣ የሚጨበጥ የምትታይ የሚጨበጥ ነገር ነው። ሞራ ሞራ ሞራም የሚጨበጥ ነው። ሳፋ ግን አብስትራክት ነው። ሳፋ አብስትራክት ነው፣ ያዝም አይዳሰስም። ቋንቋ አይዳሰስም፣ አብስትራክት ነው። ዲራ ዲራ የቤት አፓርትመንት፣ መኖሪያ ቤት የገባ ጋር መኖሪያ ቤት የሚታይ የሚጨበጥ ነው። ጊና ደግሞ አትክልት ቦታ የሚታይ ነው ማለት ነው። ጊና፣ ዲራ፣ ሳፋ፣ ሞራ ሞራ የልዳ

እነኚህ ስሞች ሁሉ በምንድን ነው የሚጨርሱት? በሄት የሚጨርሱ ናቸው። እስካሁን ስላዳመጣቸው ያመሰግናለሁ። በሄት የሚጨርሱትን እነኚህ እንጨርሰናል። ሌሎች ደግሞ ከውጭ ሀገር ቋንቋ ተወስደው ወደ ሀገር ውስጥ የገቡ ቋንቋዎችን ወደ እብራይስጥ የተወሰዱት ቋንቋዎች በሴት ነው የሚጠሩ አሉ። እነሱን በሚቀጥለው ክፍል እንነጋገራለን ማለት ነው። ስላዳመጣችሁ አመሰግናለሁ። በሚቀጥለው ክፍል የሌላ ቋንቋ ወደ እብራይስጥ መጡ ተቀየረ፣ ተወሰዱ። በቀጥታ አሁን ቲቪ ቴሌቪዚያ፣ ቲቪ ነው ከእብራይስጥ የራሱ ቋንቋ አይደለም፣ ከእንግሊዘኛ ነው። የራሳቸው ስም አላወጡለትም። ስለዚህ ቲቪ ቴሌቪዚያ ብለው በሴት ስም ነው የሚጠራው ማለት ነው። እንደሱ ያሉትን ከቲቪና ከቲቪ ጋር ያሉ ሌሎቹንም አያይዤ በሚቀጥለው ክፍል አቀርባለሁ ማለት ነው። በሴት ስም የሚጠሩትን እናሆኖችን በሙሉ ጨርሰን ከተነጋገርንባቸው በኋላ ወደ አረፍተ ነገር ስንገባ በእነዚህ የሚሰሩ ሲንሆት አለ። ሌሎች የሚመጡ አረፍተ ነገሮች አለ የሚሰሩ። በዛ ጊዜ እነኚህን እንድታስታውሳቸው ነው፣ ስትናገሩ ወይም ደግሞ አረፍተ ነገሮች ፈተና ላይ ሲመጣላችሁ እንድታስታውሱት ነው የምፈልገው ማለት ነው። አሁን እነኚህን እንዴት እንደሆነ ባህሪያቸውን እንድትመለከቱት ነው የምፈልገው። ቀላል ነው። ጊና አለጭቺ በረቢም ስናደርጉ ኦት ይሆናል። ይሄም ኦት ዲሮት፣ ጊኖት፣ ዲሮት

ሲሶሎጂያ ሲሶሎጊያ ሲሶሎጊዮት ፊሎሶፊያ ፊሎሶፊዮት እያለ ኦት ኦት እየጨመሩ እነኚ በቀይ ያሉት እየጠፉ ኦት ቫቭ እና ቲያፍ እየተጨመረ ይሄዳል ማለት ነው፣ እና ይህ ነው ስለአዳመጣችሁ አመሰግናለሁ። ጥያቄ አንዳንድ አስተያየቶች ካላችሁ እቀበላለሁ። ሰብስክራይብ እና ሼር በማድረግ ሁሉንም የምሰጣቸው ትምህርቶች እንዲደርሷችሁ ለሌሎችም እንዲዳረሱ አድርጉ ማለት ነው። ያልተከታተላችሁ ደንበኞቹ ናችሁ፣ ላይክ እና ሼር አድርጉ፣ ለሌሎች እንዲዳረስ አድርጉ። አመሰግናለሁ። ቻናሌን የሚከታተሉት ሰዎች ቁጥር መብዛት አለበት፣ ብዙ ሰዎች ተደራሽ እንዲሆንና ትምህርቱ እንዲዳረስ ነው። በነፃ በያላችሁበት ቦታ ሆናችሁ የምትከታተሉት ትምህርት ነው ማለት ነው እና እናንተ በቀን ውስጥ እናንተ የሰላሳ ሰላሳ ደቂቃ እንኳን ካነበባችሁት በቂ ነው ማለት ነው። ከዛ በላይ የሚነበብ አይደለም፣ ብዙ አይደለም። እኔ አስራ አምስት ደቂቃ ማስተምረው እናንተ ሰላሳ ደቂቃ ካነበባችሁት በቂ ነው ማለት ነው እና ተከታተሉ፣ ለማለት ነው አመሰግናለሁ። ስለነበረ ጊዜ ስለተከታተሎችው አመሰግናለሁ። ሰብስክራይብ እና ሼር ማድረጉን አትርሱ። መልካም ጊዜ፣ መልካም ሳምንት ይሆንልን። በቀጣዩ ትምህርት ክፍል እስክንገናኝ አመሰግናለሁ።